ወደ ቤተ ክርስቲያን የማንገባባቸው ጊዜያት። ይህንን ጥያቄ በቀጥታ ከመመለሳችን በፊት ወደ ቤተ ክርስቲያን በአንዳንድ አጋጣሚ እንዳይገቡ የተከለከሉ ሰዎች ብቻ አይደሉም፣ ነገር ግን ከእንስሳትም እንደ ውሻ፣ እንደ ድመት፣ እንደ ፈረስ፣ በቅሎ ያሉ እፅዋት ደግሞ እንደ ዱባ፣ እንደ ቅል፣ እንደ ሽንኩርት ያሉትን ወደ ቤተ ክርስቲያን በስዕለትም በመባ ምክንያት ማግባት አልተፈቀደም። ይህንንም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የስርዓት መጽሐፍ በፍትሕ መንፈሳዊ ላይ አንቀጽ 13 ከቁጥር 4 ጥ 7 ላይ ስንመለከት ወተት፣ ካህን ወደ ቤተ መቅደስ ማር፣ ወተት፣ ወፍ፣ ሌላም የእንስሳ ስጋ አያግባ፤ ጌታ ካዘዘው በቀል ማናቸውንም ይዞ የገባ ካህን ቢኖር ይሻር ይለናል። እንዲሁም በፍትሕ መንፈሳዊ አንቀጽ 17 ከቁጥር 671 ላይ ቡራኪ ሊያደርጉባት የምትገባው ፍሬ ይችናል፦ ወይን፣ በለስ፣ ሮማን፣ ዘይት፣ እንኮይ፣ ኮክ፣ ሙዝ፣ ሽቱ ናቸው። በሾላ፣ በቀይ ሽንኩርት፣ በነጭ ሽንኩርት፣ በዱባና በቅል እነዚህን በመሳሰሉት አትክልቱ ላይ ግን አይጸልዩ። ዳግመኛም ጽጌረዳ ያግቡ ሌሎችን ግን አያግቡ ይለናል እነዚህም ከእንስሳት ከእጽዋት ተለይተው እርኩሳን ስለሆኑ አይደለም እግዚአብሔር የፈጠረው ሁሉ ንጹህ ነውና እግዚአብሔር የፈጠረው ፍጥረት ሁሉ መልካም ነውና እያመሰገኑ ቢቀበሉት ምንም የሚጣል የለበትም እንደተባለ በአንደኛ ጢሞቴዎስ ምዕራፍ አራት ከቁጥር አራት ላይ ታዲያ የማይገቡት ከምን አንጻር ነው ስንል ከአዲስ ኪዳኑ ምሳሌ ጋር ስለማይስማሙ ነው ይህ ለምሳሌ እንመልከት ማርና ወተት አይገቡም እነዚህ ጣዕማቸው የፋሪያቸው ነው ታዲያ ምንድን ነው ምክንያቱ ስንል ምስጢራዊ ትርጉሙ ደግሞ ስጋ ደሙ መለኮት ሳይዋህደው ስጋ ብቻ አዳነ የሚያሳይ ስለሆነ ወደ ቤተ ክርስቲያን አይገቡም። አንድም እነዚህ ተዋጽዎች ተዋሳን ከነሱ አይርቁም፣ ከስጋ ወደሙም አጋንንት አይርቁም የሚያሰኛልና ወደ ቤተ ክርስቲያን አይገባም። ሌላኛው ደግሞ በግና ፍየል ለስዕለት ቢሆን ነው እንጂ ለመስዋዕትነት ወደ ቤተ ክርስቲያን አይገቡም። እንዴት ካልን በዘሩ በዘር በሩካቤ እንዲወለዱ ጌታንም በዘር በሩካቤ ተወለደ ያሰኛልና። ዳግመኛም እንዲሁም እኒህ ሲያርዷቸው ህመም ይሰማቸዋል ጌታንም ስጋ ደግሞ በተሰዋ ቁጥር ህመም ይሰማ ያሰኛልና ዳግመኛም እኒህ መፍረስ መበስበስ እንዳለባቸው ጌታንም ሙስና መቃብር አገኘው ያሰኛልና በእነዚህ ምክንያቶች ሌሎችም ከእንስሳትም ከእጽዋትም ወደ ቤተ ክርስቲያን የማይገቡት እንዲህ ምሳሌያቸው ስለማይገጣጠም ይህን አይነን በመሰለ ምክንያት ወደ ቤተ ክርስቲያን አይገቡ ማለት ነው። እንግዲህ መግባት የማይችሉ ከሰዎች ስነማናቸው ስንል እነዚህንም እንመልከት። አንደኛ ከአፍና ካፍንጫ እንዲሁም ደግሞ ከሌላ የሰውነት ክፍሉ የሚወጣ ፈሳሽ ነገር ያለበት ሰውነት ደህንነቱ የሚደማ ወይም ደግሞ የቆሰለ ሰው ወደ ቤተ ክርስቲያን አይገባም፣ ሥጋው ደሙንም አይቀበልም። ነገር ግን ነገር ግን ጋኔን የያዘው ሰው ሆኖ ሰው የማይሳደብ ከጣለውን በኋላ አጋንንቱ ከጣለውን በኋላ ምራቁን የማያዝረበረብ ከሆነ በበዓል ቀን ሥጋውን ደሙን ያቀብሉ። ፍትሐ መንፈሳዊ አንቀጽ መራፍ 13 ከቁጥር 56 ላይ ዳግመኛም፣ ህልመ ሌሊት ያገኘው ሰው በዕለቱ ወደ ቤተ ክርስቲያን አይገባም፣ በማግስቱ ግን ታጥቦ መግባት ይችላል። ማንም ሰው ዘር ከእርሱ ቢወጣ ገላውን ሁሉ በውሃ ታጠ እስከ ማታም እርኩስ ነው ይለናል። ዘሌዋውያን ምዕራፍ 15 ከቁጥር 1 እስከ 17 ምንም በህልም ቢሆንም ስራው ከኃጢአት ጋር የተያዘ ነው። በህልመ ሌሊት ስጋቸውን የሚያሳደፉ አሉ። ይችን ስራ የሚሰራት ሰው ውስጥ ክፉ ጥፉ በሆነ ህሊናው ሴት ወይም ወንድ ከእርሱ ጋር እንደተኛ ይመስለዋል። ይኸውም እንደ ህልም ነው ይለናል በፍትሕ መንፈሳዊ ላይ ማለት ነው። ሌላኛው ደግሞ ልማደ አንስት ወይም ደግሞ የወር አበባ ያለባት ሴት ወደ ቤተ ክርስቲያን መግባት ስጋውን ደሞን ቀበል ዘንድ አልተፈቀደላትም። ከካህናት ወገን አንዱስ እንኳን ተደፋፍሮ ተግዳጇ ከደሟ ያልነጻችን ሴት ወደ ቤተ ክርስቲያን ያስገባ በደሟም ወራት ስጋውን ደሙን ያቀበላት ቢኖር ከሹመቱ ይሻር። ምንም ከነገሥታትም ሴቶች ወገን ቢሆኑ እንኳን በፍትሐ ነገሥት አንቀጽ 6 ቁጥር 235 ላይ ምን ይላል? ከስልጣኑ ይሻር ይለናል። ሌላኛው ደግሞ የካህናት ሚስቶችን ስንመለከት የካህናት ሚስቶች ካህናትን ስንመለከት የካህናት ሚስት ብትወልድ ካህኑ በእጇ እስካልበላ ከእርሷ ጋርም የአካል ንክኪ እስካላደረገ ድረስ ከአገልግሎት አይከለከልም። ቄስ ሚስቱ ከወለደች ጊዜ አገልግሎት አይከልከል ይለናል ፍትሐ መንፈሳዊ አንቀጽ 6237 ላይ ካህናት ከካህናት ወገን ከሚስቱ ጋር የተኛ ቢኖር ንዋየ ቅድሳትን ሊነካ አይገባውም። ካህን በመሰዊያው ፊት በሚያገለግልበት በሰሞኑ ከሚስቱ ጋር ከመተኛት ሊከለከል ይገባዋል፣ በእጁ ቅዱስ ነገርን ይዳስሳልና ይለናል ፍትሐ መንፈሳዊ አንቀጽ 11 ከክፍል 4 ላይ እንዲሁም ደግሞ አምስት ላይ መመልከት ይቻላል። ሌላኛው የወለደች ሴትም ከወለደችበት ቀን ጀምሮ ልጁ ስመክርስ ሀብትና ሀብተ ወልድና እስከሚያገኝበት ቀን ድረስ ወደ ቤተ ክርስቲያን አትገባም፣ ስጋውን ደሙንም አትቀበልም። ሴት ብታረግ ወንድ ልጅም ብትወልድ ሰባት ቀን ያህል የረከሰች ናት፣ እንደ ግዳጇ ወራት ትረክሳለች። በስምንተኛው ቀን ልጁ ስጋው ሸለፈት ይገረዝ። ከደሟም እስክትነጻ 33 ቀን ትቆየ። በመጽነሷ ቀንም እስኪፈጸም ድረስ የተቀደሰውን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅም ብትወልድ እንደ ግዳጇ ወራት ሁለት ሳምንት ያህል የረከሰች ናት፣ ከደሟም እስክትነጻ ድረስ 66 ቀን ትቆይ ይለናል ዘሌዋውያን ምዕራፍ ከቁጥር 2 እስከ 5 ላይ እንዲሁም ደግሞ ፍትሕ መንፈሳዊ አንቀጽ 6 ፍት መንፈሳዊ ላይ ደግሞ አንቀጽ 11 ክፍል 1 ላይ የወለደ ሴትም ወንድ ልጅ ቢሆን 40 ቀን ሴት ብትወልድ ግን 80 ቀን ከቤተ ክርስቲያን በአፋት ቆይ በደጅ ላይ ቆማ አስቀድስ ትጸልይ። ፍትሕ መንፈሳዊ አንቀጽ 24 ከቁጥር 937 ላይ እንዲሁም ደግሞ አባ ጊዮርጊስ ዘጋሥጫ ሴቶች በሰባት ቀን ከርኩሰታቸው በግዳጃቸው ደም ይነጻሉ ከአራስነታቸውም ደም ወንድ ቢወልዱ በ40 ቀን ሴት ልጅም ቢወልዱ በ80 ቀን አሉ ብለዋል። ሌላኛው ያዋለደች ሴትን ብንመለከት ያዋለደች ሴትም ወደ ቤተ ክርስቲያን ምናትልም እንድትገባ አልተፈቀደም። ዳግመኛም ከግዳጇ ያነጻች ወይም አራስ ወይም ያዋለደች ሴት ዘርዝረን በምናወጣበት ጊዜያቶች ወደ ቤተ ክርስቲያን እንድትገባ አልተፈቀደም። ደም የሆነ ሴት ወደ ቤተ ክርስቲያን አትግባ። የግዳጇ ሟላት እስኪፈጸም ድረስ አትቅረብ። የንጉስ ሚስትም የቴጌም ብትሆን፣ ይህን የተዳፈረ ካህን ቢኖር ከሹመቱ ምን ይላል? ይሻር ይለናል። በፍትሐ መንፈሳዊ አንቀጽ አይራ ቁጥር 934 ነው። ሌላው ሩካቤ ሥጋ የፈጸመ በዕለቱ ወደ ቤተ ክርስቲያን አይገባም። ይችም ቀን የሚሸራት ሰው ሁሉ ከሚስቱም ጋር የሚገናኛት ሰው ሞቱን ይሙት እንደተባለ ወደ ቤተ ክርስቲያን በሚሄዱባቸው ሥጋውን ደሙን በሚቀበሉባቸው ዕለታት ከሚስቶቻቸው ጋር አንድ እንዳይሆኑ በምመላ ላይ የተወሰነ ስርዓት ተሰርቷል። ይህ ትእዛዝ የተደፋፈረ ከን በእነዚህ ዕለታት ከሚስቱ ጋር የተኛ ታላቅ በደል የሆነበታል ይልናል። ፍትሕ መንፈሳዊ አንቀጽ 11 ከክፍል 3 ላይ እንዲሁም ደግሞ ገጽ 51 ላይ ሆኖ እንግዲህ ባና ሚስት በየትኛውም ጊዜ እንዳይለያዩ የታዘዘ ቢሆንም የታዘዘበትን ምክንያት ቅዱስ ጳውሎስ ለጸሎት እንድትተጉ ተስማሙበት ጊዜ ብቻ በቀር ባልና ሚስት አትለያዩ። ዳግመኛም ሰይጣን ድል እንዳያደርጋችሁ በአንድነት ኑሮ ሰውነታችሁንም ደካማ ነውና ይለናል። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር አምስት ላይ እንዳለው ለጸሎት ለቁርባን ወደ ቤተ ክርስቲያን በሚሄዱባቸው ዕለታትና እንዲሁም በልዩ ልዩ መንፈሳዊ ቦታዎች በሚገኙበት ጊዜ ምንም በአንድነት ቢገኙም ከሩካቤ ስጋ ግን አስቀድሞ መታቀብ ይኖርባቸዋል ይለናል። በቤታቸው ሆነው በሚጸልዩበት ጊዜ ግን ከሚስቱ ጋር ሁለቱም በአንድነት ይጸልዩ። በጋብቻ አንድ የሆኑ ሰዎች በጸሎት አይለያዩ፣ እጃቸውን ከመታጠብ በቀር በፈል ውሃ መታጠብን አይፈልጉ፣ ጋብቻው አካባቢያቸው ንጹህ ነውና ተብሎላቸዋል። ነገር ግን ባልና ሚስት ቤተ ክርስቲያን በማይሄዱባቸው ዕለታትም ቢሆን ከሩካቤ ሥጋ ሊከለከሉባቸው የሚገቡ ዕለታት አሉ። እነሱም በዓላትና አጽዋማት ናቸው። ጽንሷ ከታወቀ በኋላ አራስ ከሆነች አይፈቀድም። እንግዲህ ጽንሷ ከታወቀ በኋላ ከሚስቱ ጋር ሩካቤ የሚያደርግ ሰው ቢኖር ይ ይህ አግባብ አይደለም፣ ለእርሱም አይፈቀድለትም። ወንድ ቢሆን ግብረ ሰዱም ሴት ብትሆን ከልጇ ጋር እንደፈጸመ ይሆንበታል ይሆንባታል። አንድ ወንድ ለአንዲት ሴት፣ አንዲት ሴት ለአንድ ወንድ ነውና ብሎ ሁልጊዜ ሊገናኙ አይገባም ይላል። እህል መፈጠሩ ሁልጊዜ ሊበሉት አይደለም ብሎ ሊበሉት እንዳይገባ ሁሉ አጽማትን ባህላትን ለይቶ ራስን ሁኖም ሌሎች ለይቶ አራስም ሆናም ሳለች በወንድ ልጅ አርባ ቀን በሴት ልጅ ሰማንያ ቀን ተከልክሎ ነው እንጂ ቀድሞ ጸንሳ ሳለች ጽንሱ ከታወቀ በኋላ መድረስም አይገባም፣ ከልጅ እንደ መድረስ ነውና። የወር አበባም ሆነ የወር አበባ ላይም ሆና ሳለች ሰባት ቀን በፊት ደረስባትም። ከላይ ስላየናቸው አጠቃላይ ጉዳዮች ሊቁ ሳዊሮዝ ዘስሙናይ ለየት ያለ ማብራሪያ ይሰጣል። ድርሳን ዘሳዊሮስ ዘስሙናይ ገጽ 800 እስከ 89 ነው መመልከት ይቻላል።